በኢትዮጵያ የሚገኙ ሁሉም ብሔሮችና ብሔረሰቦች ባህላዊ የእርቅ ስነ ስርዓትን በማጠናከር ለአገሪቱ አንድነት መትጋት እንዳለባቸው ሑዱጋ ሳዲቃ መክረዋል። ሰላም የሁሉም ነገር መሰረት መሆኑን የሚናገሩት የጋሞ አባት ሳዲቃም ሰላምን አጥብቀን ልንይዘው ይገባል ይላሉ። በጋሞ ባህላዊ የእርቅ ስነ ስርዓት ዱቡሻ ወጋም በአካባቢው የሰፈነው ሰላም ዛሬ የጋሞ ምድር የሰላም ትምሳሌት በመባል እየተወሳ መሆኑ ይበልጥ እንዲሰሩ እንዳነሳሳቸው የሚናገሩት አባት ዛሬ በእጃችን የሚገኘ ሰላም ቀላል መስሎን ሳይታየን አጥብቀን በመያዝ አባቶች አርያ ሊሆኑ ይገባል ይላሉም። በእያንዳንዱ ሰው እጅ ውስጥ ነው ሰላም ያለው። ሰላሚ ሰኪን ለማድረግ በሚሊዮኖች ገንዘብ ብታወጣ፣ ያንተ አይምሮ ውስጥ ሰላም ከሌለ በብር አትገዛው። ስለዚህ ህዝባችን አይምሮ ውስጥ ሰላም ዛሬ የዘራ ነው አይደለም፣ አብሮ ያለ ነገር ነውና፣ እንግዲህ እኛ ምንድነው ያደረግነው ነባር ባህላችን የሚያዘው ጸብን አይፈቅድም መዋጋትን አፀፋ፣ መበቃቀድን ይቅርታን፣ እንዲህ ማለትም አለመቻቻልን ይህን ባህል አይፈቅድ። የተለያዩ ድርጅቶች ሸልመውናል። በዓለም አቀፍ ደረጃም በአገር አቀፍ ደረጃም በአገራችን ርሰ መስተዳድር ደረጃም ቢሆን ብዙ ሽልማቶችን አግኝተናል። ብዙ ዕውቅናዎችን አግኝተናል። እነዚህ ዕውቅናዎች ሁሉ ግለሰባዊ አይደሉም። ወይም በንበወለን ሽልማት እናገኛለን ብለን ሰርተን ለብተን ያመጣነው ሳይሆን የህዝባችንን ባህል የነበረውን ለሰላም ወደፊት አውጥተን በማሳየታችን ነው። ይህንን ያገኘ ነው። ፖለቲካ ሃይማኖትና ሌሎች ልነቶች ቢኖሩም እንኳን ለሁላችን የጋራ የሆነችውን አገር ለማፍረስ ከታሪካዊ ጠላቶቻችን ጋር መተባበር የጭካኔ ጥግ በመሆኑም ይህንን የሚያደርጉ አካላት ከድርጊታቸው በመቆጠብ በጠረጴዛ ዙሪያ መነጋገርን ምርጫቸው እንዲያደርጉ መልእክታችን አስተላልፈዋል። ያለፈ ታሪካችን የሚያሳየን እንደ ህዝብ ትልቅ ክብር አለን በዓለም አቀፍ ደረጃ በሃይማኖታችን እጅግ በጣም የምንከበር አከባ የሃይማኖት አገር የምንባሉት ህዝቦች ነን። እንደ ነጻነት ከአፍሪካ እጅግ በጣም የራሳችን ነጻነት አክብረን የነን ህዝቦች እንባላለን። እንደ ባህልን፣ ጸብን፣ ረብሻን እንከትን የሚጸየፍ ባህል ያለባቸው ህዝቦች ናቸው ብለን እንታመናለን። ግን እኛ ውስጣችን ገብቶ ስትፈተሽ ለሰላም አስተዋጽኦ የምናደርገው ትንሽ የአባቶቻችንን እያወራም ነው ያለ ነው እንጂ እኛ ራሳችን እኛን ይገል እኛን ለሚገልጽን መንገድ ሆነን አንገኝም። የኢትዮጵያ ህዝብ ለምን በአካባቢው ላለው ለጋሞ ህዝብ የምልበለው ለክልላችን ለደቡብ ኢትዮጵያ ክልል ህዝብ የምልበለው ለመላው ኢትዮጵያ ህዝብ እንደሆነ ማስተላልፎ መልእክት ቢኖር ምንድን ነው? አገራችን አሁንም ወንጭ ችግሯ ሊፈታ የሚችለው ልጆቿ ቁጭ ብሎ ሲነጋገሩ እንጂ አፈሙዝ መዞ በጠመንጃ ሲታከሱ በምንም ታምር ችግሯ አይፈታም። ከትላንት የወረስናቸው ጠቃሚ ያልሆኑ አካሄዶችን በመተው ሰላምና መቻቻል የሰፈነባት የበለጸገች ኢትዮጵያ ለማየት በአንድነት ዙሪያ ሁሉም የበኩሉን ኃላፊነት እንዲወጣ አባታዊ ምክራቸውን ለግሰዋል። እኔ ትላንት አይቼ ያለፍኳት ኢትዮጵያ እርስ በርስ የምትናቆር ሀብት ንብረት ሳታጣ የተፈጥሮ ሀብት ሞልቶ የሰው ሀብት ሞልቶ እውቀት ሞልቶ በእርስ በርስ መናበር፣ መነጋገር፣ መቻቻል፣ መከባበር የሌለባት አገር ሆና ዳሃይ ነው ነሪ ሀገርን ነው እያየው ያረጃሁት። እኔን እያየው እንዳልሞት ነው የምመኘው። ድህነትን እያየው ጸብን እያየው መገዳደልን እያየው አለመግባባትን መግባባትን እያየው እግዚአብሔር እንዳይገለኝ ነው የምፈልገው። ከትላንት ይሄን የመጣነው አደጋ ይሄ ነው እሱ። ዛሬ እዚህ እንቅበረው ለነገ ምን ይዘን እንሄድ ብለን የሁላችንን ይሁንታ ያገኘ የነገው ትውልድ ሊጠቅም የሚችል ነገር ቀርጾ የዓላማ አንድነት፣ የአስተሳሰብ አንድነት፣ የተግባር አንድነት ኖሮት የሚንቀሳቀስ ህዝብ ተፈጥሮ ማየት ነው እንደ አንድ ጋሞ አባት ምመኘው።